ውድ ቤተሰቦቻችን እንዴት አላቸው? ፍሬስ ባሳለሙኒ ካዳ የፓረንታል ኮንሰልታንሲ ኤን ትሬኒንግ ሴንተር። እንግዲህ በዚህ የምታዩት የወርክሽቶች ናቸው። ለልጆች ተብለው የተዘጋጁ ቴስቶች ናቸው። ወርክሽቶች አለ፣ ኤክሰርሳይሶች ናቸው። እነዚህ ኤክሰርሳይሶች አላማቸው ምንድን ነው? ልጆች ከኢንስትራክሽን ውጭ ኦፍኮርስ ኢንስትራክሽን አለ ግን ረጅም ንባብ ሳያነቡ አእምሯቸውን ብቻ ያክትነት ሞር ኦፍ ፒክቶሪያል የሆኑ ኤክሰርሳይሶች ናቸው። እነዚህ ኤክሰርሳይሶች እንግዲህ ከልጆች ለሁሉም በክፍል ደረጃቸው ሆን ተብለው የተዘጋጁ ኤክሰርሳይሶች አለማው ልጆችን ከሎ ኦርደር ቲንኪንግ ወደ ሃይ ኦርደር ቲንኪንግ ማምጣት ነው። ሚሞራይዜሽን ምንድነው ወይም ደግሞ አስታውሶ መመለስም ልጆች በብዛት ከመውሰዳቸው በፊት እኩል በእኩል ከዛ ጋር ባላንስ ያደረገ ኤክሰርሳይዝ መሰራት አለበት ብንናሉ ሜንታል ኢንተሊጀንስ ትሬኒንግ ግን ለልጆች እናስመጸናለን ማለት ነው። ወላጆች እንግዲህ ይህን አጋጣሚ ተጠቅመው ልጆቹን ቢያስመዘገቡ ባሉት ቅዳሜና እሁድ ከአራት ሰዓት እስከ ስድስት ሰዓት ባለው ሰዓት ነው። ኢንኬዝ ደግሞ በሬጉላሩ ታይም ከሰኞ እስከ አርብ ደግሞ ይመቸናል የሚል ወላጅ ካለ ደግሞ ከ1 ሰዓት እስከ 11 ሰዓት ተኩል ስልጠናው ይሰጣል። ልጆችን ወደኛ እንዲያመጧቸው እንጠይቃለን። ሰላም።